ሰላም ሰላም ቤተሰቦች እንዴት ናችሁ? ልኝ አሰላሙ አለይኩም ወረሕመቱላሂ ወበረከቱህ እንዴት ናችሁ? ሰላም ነው ወይ ያላችሁበት ዓለም ዳርቻ በመገ ሰላም ቸሁ ብዙ ቲበል እያልኩኝ እንግዲህ ጠፋ እያልኩኝ መጥቻለሁ ማለት ነው። ያው እንግዲህ ጉንፋናችንም እንግዲህ ሳር ሳሪ ሳይሆን ሳሩ አድርጎ ይዞኝ መጥቷል ማለት ነው። እንግዲህ ምንም ማረግ አይቻሉም ከድምፄ ነው አሁን እየተሻለኝ ነው። ተሻለሽ እያላችሁ ለምትጽፉ ላይ ደግሞ ጀዛኩሙላሁ ኸይርን አላህ ይጠብቃችሁ። የምር አላህ ያክብርልኝ እናንተን ከምንም ከምንም ይሆን አላህ ይጠብቃችሁ፣ ከጉንፋን ሆን ከምቻ አላህ ይጠብቃችሁ ማለት ነው። ሀባይቦች ድ ነ ማመሰጊ ነው እንግዲህ እንደ ተለመደው ደግሞ ያው ከስራ መቅረት አይቻልምና መጥቻ ለሁ ማለት ነው። ሀባይ ላይክ፣ ና ሰብስክራይብ ሼር እያደረጋችሁ እንዴት ያው እነ ጽናትን የምትወዱ ላይክ እያደረጋችሁ ኔ ማበረታቱኝ ማለት ነው። እኔ አንዳንድ ጊዜ ገጠሩ በጣም ስለሚመቸኝ እያች መጣለ ማለት ነው። አብዛኞቻችሁ ሰዎች ደግሞ ተመችተዋቸኋል ማለት ነው። ሀባይም እስኪ ተባብረን አብረን ስራችንን ስራ እላለሁ ማለት ነው። አገራችንን ሰላም ያደርግልን። እስኪ ዱአ አድርጉ። አገር ሰላም ባለመሆኑ ምክንያት ብዙዎቻችን ለመሄድ አስበን እዚሁ ቁጫልን ሰዎች ስላለን ያው እንደተለመደው ዱአ እያደረጋችሁ ሰብስክራይብ እያደረግን አብረን ወደፊት እናሄድላለሁ ማለት ነው። እንግዲህ ዛሬ ደግሞ በባለፈው እንግዲህ እኔና ጨበሪት እንዲያያችኋት፣ እሷ ያው በሳቅ በቃ የሳቅ ምንጫችን እንደሆነች ግልጽ ነው። ያው ብዙዎቻችሁ ትወዷታላችሁ ብዬ አስባለሁኝ። አብዛኛው ወሬዋ በቃ አብዛኛው የምታነሳቸው አክቶች ወይም ደግሞ የምትሰነዝላቸው ቃላቶች በጣም የሚያስቁት እና የሚገርሙት ማለት ነው። እና ለማሳቅ ነው መሰለኝ የወደዷት ያው፣ በጣም ቆየት ትብላለች። አይ ነው እንግዲህ እሷ ደግሞ በባለፈው አንዲት ባላገር አይኖ ማለት ያኔ የገጠር ሰው ጋር ተጣልታ ነበረ። እሷን ደግሞ ዛሬ በጥንብር ረዋድ የፍቻት መጥቻለሁ ብላ ለኪራ ተነግረዋለች ማለት ነው። አንቺ ጦሰኛ ሰው ሀገር መጥተሽ የሰው ሰው ትመቻለሽ ብሎ እሱም ተናዶ ወደ ቤት ይዟት ይሄድ ያለ እንግዲህ። ቤት ውስጥ ደግሞ ኪራና ጽናት ሲቻካችኳት ነበረ። አንቺ ምን ምን ምን ቢያደርጉሽ ነው የሚሻለው? ሰው ሀገር መጥተሽ የሰው ሰፈር መተሽ ሰው ትመቻለሽ ምን አልጊ ብለሽ ነው? አሁን አባቴ ሲመጣ ምንድን ነው የምለው? ሰው ጋር ተጣልተሽ መተሽ የሰው ሰው ድብድበሽ መተሽ ብላ እሷም ታዝናለች ማለት ነው ጽናት። እንግዲህ አንዳንድ ጊዜ ሳይሆን ብዙውን ጊዜ ገጠር ላይ ከሰው ጋር ስንጠራ ቤተሰቦቻችን ናቸው የሚደበድቡን፣ ያው የሚቆጡ ማለት ነው እና እሷም ደግሞ ያንን ፈርታለች። እንግዲህ አረ አባትሽማ በመጣ እዛ በር ላይ ነው የምቆመው እን ምን ለማድረግ ምን ለመሆን አይ እግሩ ላይ ተደፍቼ ቅርታ ጠይቃለሁኝ። እንግዲህ ከዚህ በፊት መሬት አወርስሻለሁ ልጄ ትሆኛለሽ እኔ አባትሽ ነኝ ሲላት ሰምታችኋል ብዬ አስባለሁኝ። እንግዲህ የገጠር ሰው ደግ ነው ታውቃላችሁ። ምንጊዜም ገጠር ሲካሄድ እንግዲህ የከተማ ሰው ግራሞት ፈጥሮበት ፈዞ ደግነቱ አፈዞት ነው የሚመለሰው፣ እና ያንን ነገር እያጫወቱን ይገኛሉ ብዬ አስባለሁኝ። ያው የሚገልጸው ያንን ስለሆነ ነው እና እሷም ደግሞ መሬት አወርስሻለሁ በቃ መሬት እሰጥሻለሁ። እሷም ደግሞ ገበሬ በመሆን እተባበረሃለሁ ስትል የነበረችው ልጅ ውላ ሳታድር ሰው ደብድባ እንግዲህ እሱ እየተጠበቀ ይገኛል ማለት ነው። በሌላ በኩል ደግሞ ገና በሄደችበት ቀን አልፎ እስከዛሬ ሳይሰማ የቀረው አባት የነበረው ናቲ ገጠር ሄደች ብሎ እንግዲህ ይነኮራል ማለት ነው። እሱ ደግሞ ገና ሰምቶ ማለት ነው እንግዲህ። የነገሩትም ደግሞ እንግዲህ እንደ አጋጣሚ ኪራ ቤት ሄዶ ኪያ ናት የነገረችው። ኪያ ደግሞ እንግዲህ በሰው ቤት ማነው በወንድሟ ቤት ብቻዋን ትገኛለች። ምስኪን። አስጨናቂም አለ ወይስ የለም የሚለውንም ዛሬ እናያለን ማለት ነው። በዚያው አጋጣሚ ምርና ሰኒ አእምሮባቸዋል። ዋው አያችሁ? የኮሜንትን ማነው ኮሜንት ያያሉ ማለት ነው። ከዚህ በፊት ሰኒ ቀሚስ ትልበስልን የሚል ኮሜንት አይቼ ነበረ። እንግዲህ ሰኒ ቀሚስ ለብሳልን መጥታለች ማለት ነው። አዎ እኛ ያለውማ መቅረት የለበትም። እኳ አደለ ግልጽ ነው። ኤኒወይስ እስቲ ምን ተፈጠረ ኒና ተዲህ በዴበች ወይስ እንዲ አዲስ ብታስሩኝ ብላ ነበር እኮ እሷ እንዳውም እሱ የተሻለ ሀሳብም ነው ብሎ አግዟታል ማለት ነው። ኪራ ብትታሰር ጥሩ ነው ብዬ አስባለሁ እኔም የተሻለ ነው። እንግዲህ ቅዱስ ደግሞ ለኪራ ይደውልና፣ ና አላንተ ልጅ ራስህን ጠብቅ። ገጠር ባሕል ደግሞ ደመላሽ የሚባል ነገር አለ። ምንድን ነው ደግሞ ደመላሽ? እስኪ ያወቃችሁ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። ኤኒዌይስ እንግዲህ ሰኒ አሚን እኔና ምን እንደሰራች ያለውን ነገር ንገረው፣ ተነጋገሩ። ነገር ግን እሷን እየጠበቅኩ ነው ያለሁት በቀደም ደግሞ የፍየል ቅጠል በጥሳለሁ ብላ ማታውቀው ሰፈር ሄዳ ጠፍታ ቀረች። ዛሬ ደግሞ ሰው ደበደበች እያለ ይነግረዋል። ምን ይሻላል ብለህ ነው እናሷን እየጠበቅኩ ነው ያለሁት ብሎ ይነግረዋል ማለት ነው። እሷ ደግሞ ገጠር ህዲያ እንደ ፍየል ጠብቁኝ እያለች ትገኛለች። እንግዲህ ቦታዋ ነው ስትል ነበር የናቲም እጮኛ ግን፣ እንኳን ቦታዋ ሊሆን ሰው እያስቸገረች ነው ያለችው። እኔ እምልህ ቆይ ናት ልላክልህ እንዴ? እንዴ ቆይ አንተ ተጨማሪ ነው እንዴ? ተጨማሪ ጦር ልትፈጥር ነው እንዴ? ያለ እሱም ቀልዶበታል ማለት ነው። ነገር ግን እሱ የራሱን አቃጥሎ ሊዴፋው ስለነበረ መገላገሉን ሊነግረው ነበረ። ነገር ግን እንዲገላገል አልፈለገም። አንተም ሞቀው፣ እኔም ደግሞ ይቅርታ ለድምፁ፣ አንተም ደግሞ እዛው ተቃጠል አልፈልግም ብሎ ነግሮታል ማለት ነው። እንግዲህ ከሆነ ሰዓት በኋላ ወደ ቤት ሲመለስ ቤቱ ቆልፎ ሲከፍት ከመቼ ወዲህ ነው ደግሞ ሳሎን መቆለፍ የጀመርከው? አንተ ማሰብ ካቆምኩ ወዲህ ነው መቆለፍ የጀመርኩት ብሎ ተናገረ ማለት ነው። ትግስቱ ሊያልቅ ትንሽ የቀረው ይመስላል። እንዲሁም ደግሞ በሌላ በኩል ሰኒና ምሩ ቁጭ ብለው እያወሩ እንደ እህትማማች ወይም ደግሞ እንደ ጎረቤት ወይም ደግሞ እንደ ጎባል በሉት ችግር የለውም። እንፈልጋቸው አልጉትና ውግ በቃ በወጉ እያወሩ እንደነበረ። ወይኔ ጉዴ በቃ እንግዲህ ሄኒ አማትን ፈራሁት። እንደዚህ ነው ማድረግ ነው ማድረግ የምችለው በቃ እንደዚህ እንደ አንቺ አማት ነው ማድረግ የሚቻለው። ወይኔ እንዴት ነው ማድረግ የምችለው? አዎ እንዴት ትሆኛለሽ አይ አይምሩ እኔን እያወቅሽኝ እኔ እኮ በፊቴ ስላየሁት የወንድ ቤተሰብን በጣም ነው ምጣላው ብላ ስትላት አይ የጠሉት ይወርሳል ነው ስለዚህ ቦታው ላይ ስኮኝ ሁሉንም ይገባሻል ሁሉንም ታቂዋለሽ ሁሉንም አንቺ ታስቢበታለች ብላ ትነግራታለይ በነገራችን ላይ የጠሉት ይወርሳል የሚባለው ነገር የእውነትም እውነት ነው። እንዳትጠራጠሩ ምንም ማለት ነው እውነት ነው። ስለዚህ ይህን ይህን ትነግራት እና በቃ እኔ ልሂድ አንቺ ተቀመጪ፣ አማትሽን ጠብቂ ብላ ተነስታ ጥላት ትሄዳለች ማለት ነው፣ ወደ እነ ኪራ ቤት። ኪያ ያው ብቻዋን ስለሆነች እንግዲህ ጓደኝነታቸውን ለማጥናት ወይም ደግሞ ለማዳበር ሲባል ተነስታ ሄዳለች። ሰኒ፣ ዛሬ ዋው! ሰኒ ቀሚስ ትልበስልን ብለን ነበረ እኮ በሰብሰሻ። እንግዲህ የና ሆም እናት ደግሞ እንዴት ተጠበቀችው? መሩ ዘንድ መጣ ነበር እንዴ? ቆይ ምንድነው ነገሩ? ስላመሩ የእውነት አረገዘች? እንደረግ እንዴ ያረ እንዴት ነው ነገር ለማናቸውም እንግዲህ አመቷ መታ ላይ ማለት ነው ተቀብላለች። መታ እንድታጣት ስላልፈለገች በተደጋጋሚ ይሄ ነገር እየተፈጠረ ስለሆነ፣ እሷም ደግሞ በወጣች ቁጥር አስባ ስለምትመጣ እንግዲህ ይች ልጅ ቤት ጎረቤት እስካላት ድረስ ብትሄድ ጥሩ ነው። ሳይበዛው ማለት ነው። መቸሴች ብቻዋን ሁል ጊዜ እንዴት ትሆናለች? ማለት እንዴ ሪል እንውሰደውና ማለት ነው። እና እሷም ደግሞ ሁል ጊዜ ስለምታጣት፣ አይ ዛሬ እንኳ እዚህ መሆን አለብኝ ብላ ከጓደኛዋ ተነጥላ ከጓደኛዋ ቤት እንግዲህ ካደራ ከተባሉበት ቤት ቀርታ ነበር። ሰኒም ህዲያ እንግዲህ ከክያ ጋር እየተጫወቱ ነበረ። የተለያዩ ነገሮች አንስተው ነበረ። እናቴ ኮዚ ባድር ላንች ጥሩ ነው፣ ኧረ እሱ አስጨናቂ ነው፣ እኔ እሱ ባይኖር ይሻለኛል ምናምን እያለችም ነግራት ነበረ ምክንያቱም እሷ በጣም ኃይለኛ ናት፣ ኪያ ማለት ነው። እንግዲህ መታም ነበረ። ድንገት ምሩዬ፣ እስኪ ውሃ ታመጭልኝ። እሷ እሱ ህዲያ ብጠጣም ትሆናለች። አይ እሺ፣ ችግር የለውም፣ ማመጣልሻለሁ ብላ ተነስታ ታመጣ። እንዴት ሰው ስሙን እንኳ ለማቆራመጥ ይደብረዋል ወይም ያስጠለዋል ትላለች አራጅት ወይ እንዳትሰማሽ። እነሱ ያው ስራቸውን እየሰሩ ስለሆነ ለእሷ ብለው እንዳልመጡም ግልጽ ነው። እሷም እንግዲህ ምሩዬም በሞኝነቷ ያው ልታመጣላት ሄዳለች ማለት ነው። እሷ ነብሰ ጡርናት። እሷ ደግሞ ለመጥፎ እያቀደቻት ለምትፈልገው ሰው ውሃ ልታመጣላት ልታመጣላት ሄዳለች። ልታስተናግድያት ጉድ ጉድጉድ ትላለች አይ ኒና ኔና ደግሞ ቱቱ ጋር ወይም አሻንጉሊት ዋጋ እያወራች ነው። አይ ኔና ኒና እኮ ሲጀመር እዚህ ድራማ የተቀላቀለችው ለማሳቅ ብቻ ነው። ቆይ እኔ እንዴ ለየልኝ እንዴ? አሻንጉሊት ጋር እኮ እያወራሁኝ ነው፣ ቆይ ትልና እራሷን ትንሽ መለስ ትልና አሻንጉሊትን ታስቀምጥና ቆይ ምን አስቤሉጥ አሁን ደግሞ ምን ምን የሆነ ነገር አስቤሉጥ እያለች ታስባለች። አሁንም ለማጥፋት ማለት ነው፣ ምክንያቱም ስራዋ ነው። እሷም ደግሞ አሻንጉሊቷን ስትጠይቃት መውጣት እንደማትፈልግ ነገረቻት። እሷም ለመውጣት አስባ ነበረ። እንግዲህ እስ የሚፈጠረውን ማፈን ና ያለ የናሆምነት እንግዲህ ያው ነገር ትፈልግና ማለት ነው። ትመጣና ያን ነው ሀይዛ ስትመጣ እንዲህ ሆድሽ እየገፋ ነው የፊትሽን በኋላሽ ያደርግልሽ ስትላት አሚን ስትል እሷ እንደምን ነው ፍንዲቅ ዲቅ ቃልሽ የመጣችበት ልክ ስላልሆነ እና እንደዛ ማስባ ስላልሆነ፣ ለምንድን ነው ፊትሽ እኮ በጣም ፍንዲቅ ዲቅ ቃላ ትላት አለኝ ማለት ነው። ደስ ብሎሻል? አይ ምርቃቱ ደስ ስላለኝ ነው ትላታለች። እሷም ደግሞ እንግዲህ ቡና ላቀራር ያው ደስ የሚለውና ትናንት በጅምር የቀረውን ቡናሽን ልንጠጣን የመጣ ነው ትለና እንግዲህ የናሁም እናት አጋዥ አጋዥ ናት መስላ ኤኒዌይስ እሷም ደግሞ ቡና ልታፈላ ሄዳለች ማለት ነው። ይሄማ እንዴዝ ሆዷ ተገፋ። የኔ ልጅማ የልጅ የልጅ አይደለም እንዴ? እንዴዛ ማ ይሆን ሊሆን አይችልም ትልና ሷም ኧረ ፊትሽ ተቀያየረ እኮ አሁን ተረጋጊ እንጂ እንዴ እኛ እኮ የመጣ ነው ለሲስተም ነው። ትልናያችም ደግሞ ታረጋጋታለች ማለት ነው። እንግዲህ አይ ኒና ኒና ደግሞ ናት ደወለላት። አይ እና ኒና ኮ ትሻልህ ነበረ ንቡጥ እያልከተ እምትኖር። እሱም ደግሞ አላስችለው ብሎ ኒና ላይ ደወለ መስኪን ሄሎ ናትዬ ትላለች። ከዛም በኋላ እንዴ ለምንድን ገጠር ገባሽ ምናምን ሲላት እሱም ደግሞ እንዴ እንኳን ገጠር ጦሮጦስ ብገባ ምን አገባ ብላ እሷም ትነግራለች። እሷ እንዴ እስቲ ጋር ስትለጣጠፍ ከእምቡጥዬ ማነትዬ እያልክ ምን አገባህ ብላ በስልክ እንግዲህ አረባትን ታበላዋለች ማለት ነው። እሷም ደግሞ እንዴት እንዲያማረብኝ ጸጉሬን ተላጭቼ ገጠር ገብቼ ቅቤ እየተቀባሁ በመስከረም እና በጥቅምት ከቶም በዚህ ሰዓት እሸት እየበላሁ እያለ ተቀበጣጥርበታለ። ሸቶን እኮ ነው ይሁላ ዛሬ እንግዲህ ኒና ላይነን ማለት ነው። ኒና ደግሞ እንግዲህ በድጋሚ ከናቲ በኋላ ሰኒ ደውላ ነበር። ምክንያቱም ሰኒ የደወለችው ከዚህ በፊት ኪራ ቤት ድንገት የመጣውን ሰውዬ ለማወቅ እሷ ጋር ያለውን ግንኙነት ምን ብሏት ነው የሄደችው? ለምንድን ነው ከዚህ የሄደችው? ምን አስባ ነው እሷ ጋር ነበር ትንሽ ያሳነበት ብላ በማሰብ የእሱን የሰውዬ ሁኔታ ለማወቅ ነው የደወለች የነበረው። ኒናም ደግሞ አይ ጫወቱ ጫወት የተጫውታ ስልኩን ዘግታባታለች ማለት ነው ምክንያቱም እሱ ሊያጠቃ የመጣው የነ ጽናትን ቤት ስለሆነ ወይም ደግሞ እነሱን ስለነበረ እነሱም ደግሞ ገጠ ስለሄዱ ሊያገኛቸው ስላልቻለ ሰንብቶም ነበረ። እኒና ማን ነው ሰኒ ደውላ ስለዛ ሁኔታ ስለሱ ወይም ደግሞ ስለ አስደናቂው ማድሬ ሌላ ስም አለው። ስለ እሱ ልነግራት ነበር የደወለችው። እሷም ደግሞ እንግዲህ እንደተለመደው ጨዋታዋ ዛሬ ርቄሻለሁ፣ እንደ በቀደሙ ጠልተሽኝ ልትመችም አትጠጊኝም እጅግ በጣም ብዙ ኪሎ ሜትር ይረቀሻለሁ ብላ ነገራቶችን ዲፍንፍን አድርጋ መዝጋቷን መርጣ ዘግታ ሄዳ ነበረ። እንግዲህ ትናንትና ባየነው ሁኔታ ትናንትና በሰማነው እንግዲህ ጽናት በአሁኑማ ተከትዬ አልሄድም። አሁንም እንዳውም በሰርግ ከአባቴ ተመርቄ ከአባቴ ቤት በሰርግ ይዞኝ እንዲህር ነው የምፈልገው ባለችው ምሳሌ መሰረት ድንገት ድንገት ዴቭ ይመጣል ብሎ፣ ዴቭ ደግሞ በጣም ቆይቶ ድንገት እየሮጠ ሲመጣ፣ ዴቭ ቆየሁብህ እኮ አደለ ኪራ፣ በጣም ይቅርታ፣ ስራ ላይ ስለነበርኩ ነው፣ ይቅርታ ይጠይቀዋል፣ ኪራን ማለት ነው። ችግር የለው። ነገር ግን ነገር ግን እስኪ ስለ አንዳንድ ባህላችሁ ንገረኝ ብሎ ሲጠይቀው፣ ምንድን፣ ስለምን ባህል እንግዲህ፣ ለድምፅ ይቅርታ፣ ለምሳሌ ከምን አንጻር፣ ከባህላችን ከየትኛው አንጻር፣ ከለቅሶ ከሰርጉ ወይስ ከተለያየ ባህላችን ከዓመት በዓሉ እንዲሁም ደግሞ ብቻ ከተለያዩ ነገሮች የትኛው? በቃ ስለ ሰርጉ ንገረኝ። ምክንያቱም እሷ ባለችው ምሳሌ መሰረት የሚፈልገው ሰርጉን ስለሆነ ሰርግ አስርጎ እንዲ ወስዳት ስለምትፈልግ በተደጋጋሚ ስለምትነግረው እንግዲህ ያንን ነገር ለማወቅ ፈልጓል ማለት ይቻላል። እንግዲህ እስኪ ምን ነገረው የሚለውን ደግሞ አብረን እናያለን። እንግዲህ በሚገርም ሁኔታ ዴብም ደግሞ ገልጾለታል። በነገራችን ላይ ለድምጽ እጅግ በጣም ይቅርታ ሐባይ እሱም ደግሞ እንግዲህ በመጀመሪያ ቆይሽ፣ ከሽምግልናው ልጀምርልህ። ሽምግልና እንግዲህ የፈለግካት ልጅ ካለች ወይም ደግሞ ቤተሰቦች ያጩልህ ልጅ ካለች እነሱ ስለ ቤተሰቦቿ ያጠናሉ። ከዛም በኋላ የምንድን ልጅ ናት፣ ጠንካራ ናት ወይ ቤተሰቦቿ ምናምን አለ አይደለ? እሱ እሱን ለእናንተ ልቶ እና እንግዲሁም ደግሞ የወንድ ቤተሰብ ስለ ልጅቱ ስርዓትነት እንዲሁም ደግሞ የአስተዳደግ ምናምን ነገር እነሱም ያጠናሉ። ከዛም በኋላ ሰዎች ግባቡና ሽምግልና ይላካል። ከሴቷ ጋር ከተስማሙ በኋላ በዛም መካከል ግን ጽናትን ነው በወሬው መካከል እየገባበት አስቸግሮታል። ነገር ግን እንዴ ቆይ፣ ስለእናንተ ነው ወይስ ስለባህሉ ነው እያወራን ያለ ነው? እሺ ቀጥል ብሎ እያቋረጠው ነበረ። እንግዲህ እሱም ደግሞ በመካከል እየገባበት ስለሆነ ከዛ ወስዳታለሁ። እንዴ ማንን ጽናቴን ነው እንዴ። ከዛም በኋላ ደግሞ እንግዲህ በወረራ እየገባበት ሲያስጨንቀው፣ እረ ቆይ ኪራ ተረጋጋ እንዴ ምንድን ነው ለማናቸውም አረን እንቀባረሌ ነው ማኖራት አረ በጣም ነው የምወዳት ምናምን አይነት ነገር ንግግር እሱ ያለው ውስጡ ያለውን ስለሆነ የሚናገረው። ለማናቸውም ኒስ በወሬ ላይ እየገባህ ስለሆነ እንግዲህ ሰርጉን ታዘገይህም ማዘጌ ትችላለህ፣ ከቀረብከውም ማቅረብ ትችላለህ። በፈለጋችሁበት ቀን ይሆናል ማለት ነው። ዋናው ነገር ግን የቤተሰብ ስምምነት ቀዳሚ ሆኖ የሚገኘው ነገር እሱ ስለሆነ ብሎ እሱም ነገሩን ይደመድማል ማለት ነው። ዴቨም እንግዲህ እያስወራው ስላልሆነ እንግዲህ የሁለቱም ወገን ፍቃድ ከተወሰነ ሰርጉን ቆርጦ መጋባት ነው የሚለውን ነገር በዚህ ጉዳይ ላይ ቋይቷል ማለት ነው። እሱም ደግሞ የናፈቀኝ እሱ ነው። አይ ነገሩማ እንዲህ ነው። ልጅቱም እንደዚህ ስትል ስለሰማ ያንን ነገር ማድረግ የወሰነ ይመስላል። እንግዲህ ኒና ደግሞ ያው ገጠር ሄደችው ለመረበሽ ይመስላል። ሁለን ተናውን ስናያት ማለት ነው። እንግዲህ አንዲት ይህ በዛብህ ሚስት የምትባለውን ሰውዬ ማለትም ጽናት አባትን የሚረብሸው ሰውዬ ይሄ እንግዲህ የጽናት አባት አይሰማም። አፍ ገላት ነበረ ካስለፈለፈቻት በኋላ ድንገት ስትገልጣት አላ ደለ ይሄ የገጠር ሰው ወዲያጅ እንደሚያዝ ምናምን ነገር አላቅም፣ ብቻ ማንነት ለወቅት ለቆይ ላሳውቅሽ ብላ ስትገልጣት ብታያት የበቀደሟ ጨፍራራ ጨፈሪት ኒና ከዛ፣ ሴትየቱ ራሷን ሳተች። ከዛ ም እነ ኪራ ቤት ስትሄድ ማለትም እዛው ፈረደበት የሽማግሌ ቤት ስትሄድ አረታይ፣ ኒናታይ፣ ምን ይሻልሽ? አረታይ፣ ምንዲን ነው የሚሻልሽ? ብለው ሲነግሯት እነሱም በቃ ቀጥታ ቃሽን ሰብስቢና ወደ መጣሽበት ብሎ ተስፋ ቆርጦ ነበረ ኬራ እሷም ደግሞ እንግዲህ ምነው ዛሬ ስ ደግሞ አራ መሬቱን በዋጠኝ ወይም ደግሞ እናንተ ዋጦች ስትል ነበር እሷ። የማይመስል ወሬ እንግዲህ ያው እሷ ኒና ማያርማትም አሁን እሱም ማድረግ ሳይሆን እሷ ብትሄድም እኛን መያዛቸው ስለማይቀር እባክሽ እረፊ የሚልም ሴትዬ የበዛበት የበዛ ሚስት መሆኗን እሷ አታውቅም። ከዲ ጦዴ ማጡ ሁኖባታል። የሚገርመው ነገር ደግሞ እሱን ተውት እና ድጋሚ ማገኘት ውሃ ነው። ከዛ በፊት ግን ሰኔ ልመጣለሁ ብለሽ ቀረሽ ትልና ምሩ ዘንድ ስትሄድ ምሩም ደግሞ በባሏ ናፍቆት እንዴ ባሌ ናፍቃል። እናንተ ኮሜንት ላይ ጻፉልኝ። ባሏ ናፍቆት ገበያ የወጣችበት እናቱ ልጅ መስላ ተቀምጣ አግኝታታለች። እሷም ደግሞ በቀልድ ትንሽ ፈገግ አድርጋ ጥላት ትወጣለች ማለት ነው። ወይ ኒና መዘዝ መሸ ነው የሚያልቀው እኔናም እንግዲህ ያችን የምታገኛትን ሴትዮ ወይም ደግሞ ያንን ያህል ተቆጥተዋት ህዲ ያገኘቻትን ሴትዮ ወይም ደግሞ ትናንት ራሷን የሳተችው በእሷ ምክንያት ሴትዮቱ ድንገት ስታገኛት እና እንጂ ምን ያቆሚሻ ዛሬማ እልፋታለሁ እያለች ነው ሄደች ስጀምር ማለት ነው። እና እኔ እንጂ ምን ያቆሚሻ በሁለትያው ሙከራ ሰአል አገኘ ስቲ በሶስትያው ልገልኝ ያስበሽ ነው እሷም ደግሞ አረ እኔ ብርቅዬ፣ እኔ ይቅርታ ልልሽ ነው የመጣሁት፣ ምንም ምንም ላደርግሻ አይደለም፣ ይቅርታ ብቻ ነው የምፈልገው። ይቅርታ ካደረኩልሽ ምን አባሽ ልታደርግልኝ ነው ስትላት፣ አይ በቃ የፈለግሽውን ትላት አለ። እንግዲህ እኔና የፈለግ ሌላ ቻሌንጅ፣ ሌላ ሙከራ ልታደርግባት እንደሆነ ብታውቅ ምንም አትለም። እሷም ደግሞ እንደ ባልየው በግ ትለኛለ ብላ እኔ አንዲ በግ እንዲያትኝ እንጂ ሌላውን በ ሁሉንም ነገር አደርግልሽ አለው ስትላት፣ እኔ የምፈልገው እኔ ንቅርታ እንዲያደርግልሽ ተፈለግሽ አንድ ነገር ብቻ ታዘዥኝ፣ አንድ እቃ ነው የምታመጭልኝ። በቃ ያንን እስከምነግርሽ ድረስ አስቢበት ትልና ቻው ብላ ትሄዳለች። ምን ይሆን እንግዲህ እነኪራና ጽናትን የሚጎዳ ነገር እንደማይሆን ተስፋ እናደርጋለን። ያ የባሏ ተላሀኪ ትመስላለች።